ሽዬ እንግዲህ በስተግራም እናቴ ብሎ መጥቷል፣ በአዲስ ነገር መጥቷል ማለት ነው። ወዶቼ ከእናት በላይ ምንም ነገር የለም። ሁሉም ነገር ቀሪ ነው። በነገራችን ላይ ሰላም ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬማ ወጣት መስሎ እኮ ነው። አያችሁ እንዴ! ትልቁ ፎን እኮ ነው ያደረጉት። ጋይ ስሙ ምን አለው? የራሱ የቻለ ስም ማለት ነው። አልወድም ጥሎብኝ ደግሞ ሰው ላይ ግን ደስ ይለኛል። እና ወደፊት ልገዛ ይችላሉ አይታወቅም እና እናቴ ብሎ ዛሬ እንግዲህ በአዲስ ነገር ጠብቁ ማለት ነው። ከእናቱ ጋር የሚመጣ ይመስለኛል ማለት ነው። እንግዲህ አብረሽያውን አሁን በዚህ ሰዓት የራስም ሆነ መቆም አለብኝ በቃ ለመንካት ለመንካት ያዙን ልቀቁን ተባለ። እስቲ እናለን። የሶሻል ሚዲያ አጨብጫቢ የሁለታችሁ ኑሮ ከሆነ ትስ ኦኬ፣ ምንም ማድረግ አይቻልም። እና ወዶቼ ቪዲዮ ቪዲዮ ከወደዳችሁ ላይክ ሰብስክራይብ አድርጉ። ቅንነት ለራስ ነው። ባይዘዌ አይታችሁ የምትወጡ ማለት ነው። እኔ ውዶች ትርጉም የለውም። ላይክ አድርጉ አይከፈልበትም። ተግባባን? አዎ እና ለማንኛውም አብርሽ እንግዲህ በኢንስተግራሙ እናቴ ብሎ እናትን እንግዲህ ፖስት አድርጓል ማለት ነው እና ዛሬ ይመስለኛል ከእናትየው ጋር የሚመጣ ይመስለኛል። በዩቱብ ላይ አየሁትን ፖስቱን። በእርግጥ ግን በኢንስተግራም ነው አየሁት እኔ ዩቱብ ላይ ስላልገባ ማለት ነው ውዶቼ። እና እንግዲህ ከእናቱ ጋር የሚመጣ ይመስለኛል። በትናንትና ቪዲዮ እንግዲህ መጨረሻ ላይ እናወራለን ማለት ነው። የሩታዬም ሄት መልስ ሰታለች ማለት ነው። እኔ ደስ አለኝ። ምንድነው ለአቤል ልክልክ ስለነገረች ነው አቤል እያጨበጨበ ነው። እውነት ለመናገር በጣም እያሽቃበተ ነው። ከመጀመሪያም ብያቸዋለሁ። በጣም አሽቃባጭ ነበረ። ለሩታ አሽቃባጭ ነበረ መጀመሪያ፣ ከዛ ደግሞ አብረሽ እና በእርግጥ እህቷ ነሽ፣ ኤርሚላ ማነው? ሶሪ ሚላት ማለት ነው። ግን ከዚህ በፊት እኮ በሚዲያ እንድትሰደብ ያደረግሽው አንደኛው አንቺ ነሽ፣ ከቤተሰብ ማለት ነው። አረ ተው ግን፣ ተው ግን፣ በተመልካች ማለት ነው። እንወደዳለን ብላችሁ አታሽቀብጡ፣ አታስመስሉ። አንቺ እኮ አሁን አሁን ጌተን። እውነቴን ነው የምላችሁ፣ እሷ እኮ ከካሜራ ጀርባን ሸቅልባክ ያለች ነው። ከባላጋጋይስ ያልተረዳችሁ ሄ ነውና

ሄርሜን ለማንዳንዴ ታናደኛለች። ከአብርሽ ጋር በሆና በመሰደባት ታናደኛለች። ሩታ ደግሞ ራሳን ኮፍሳ ሆነ ንግግሯ ምናምን ያናድደኛል። ኤንዌይስ ምንም ማድረግ አይቻልም። የራሳቸው ጉዳይ ነው፣ በሰው ህይወት አይመለከተኝም። ግን ዛሬ እንግዲህ አብርሽ ይሄ ፎቶ አስተዋሳቸው፣ በነገራችን ላይ ፎቶ አስተዋሳቸው ጋ ይሄ አብርሽ መጀመሪያ ሌላ ሀገር ሄጃለሁ። ያ ልብስ ግን ማንም ማነው የሚያመጣልክ አብርሽ? ይሄ እንትን እኮ እዚህ ቀራክ፣ በቃ ያ ይዛት ተ መጣሽ አንጣስ አራን ዶብ ኮቁማር ኮነ ተጫዋታችሁ በሚዲያ ማለት ነው። አንዌስ እንግዲህ እናት መታለች ማለት ነው። አብሮሽ እንግዲህ ዛሬ ከእናት ወገ የሚመጣ ይመስለኛል። እናት እድሜ ረጅም እድሜ ስጦት ለማለት ይፈልጋሉ በዚህ አጋጣሚ ደስ ይሉኛል። በእርግጥ በጣም ሞዳቸው ብዙ አሉ፣ በሚዲያ የሚመጡት እናቶች ማለት ነው። ከልጃቸውና ከነሱ ማለት ደግሞ የአብሮሽ እናትም ጫውታ ትችልበታለች ምናምን ምናምን፣ ደስ ትለኛለች እና እንግዲህ የአብርሽ አባትም እናትም በጣም ተሰድበዋል። ታውቃላችሁ የሮታ የአብርሽ ማን ነው የሮታ አባትና እናትን እንደዛ። ገባችሁ አይደለ? አንድ ቀን አንድ ቀን ተናግሮ አቁም። በነገራችን ላይ እኔ በአይሚና በቡራም ኮራ ለምን ደው ታውቃላችሁ፣ በቃ ተመልካችን ያከብራሉ። ከዛ በዘለለ ግን ወጥቶ ይናገራሉ። ግን አንድ ቀን ለቤተሰባ ተናግሮ አቅም። እውነት ለመናገር አብረሽ እና ሩታ ማለት ነው። ኤኒዌይስ እንግዲህ ዛሬ በአዲስ ነገር አብረሽ ይመጣል፣ ጠብቁ ማለት ነው። አይሊያም ከሩታ ከእርሜላ ጋ ነው፣ ካልሆነ ደግሞ ከእናትዮ ጋ ነው ብዬ ነው ማስቦ። ዛሬ ጋይዝ እውነት በቃ ማለት የዛሬ ቪዲዮ ሙዲ አይደለም፣ ቅርታ አድርጉልኝ ሽ ውዶች። ሙዲ አይደለም፣ አሞኛል፣ ራሴን በጣም ከምላችሁ በላይ አሞኛል። እግዚአብሔር ይማርሽ በሉኝ ሽ ውዶች። ማሪን በጣም ማታ ነው ጀመረኝ፣ አሞኛል እና ከልቤ አይደለም። በነገራችን ላይ ቪዲዮ እሰራዋለሁ። ነጽ ምን ሆነሽ ነው እንዳትሉኝ፣ ታረጁኝ። እሺ እናቴ፣ ውዶቼ፣ ያው አንድ ቀን ሳትሰሩ ስትቀሩ ማለት ነው ዩቱብ ይወርዳል፣ እይታችሁ ይወርዳል፣ ምናምን እንደዛ ነው እንጂ ሙድ አይደለም የቪዲዮ መስራት ጋይስ። እና ወዳችኋለሁ። በሌላ ቪዲዮ እስከምንመጣ እስከምንመጣ ዛሬ ጠፍቶብኛል ጋይስ፣ እስከምመጣ ሰላም ቆዩልኝ። እናት እንግዲህ መታለች ማለት ነው የአብርሽዬ ማለት ነው። ማታ እንጠብቃለን። እወዳቸዋለሁ።